የክርስቲያንን ሃይማኖት በማዋረድ የማያውቁትን የማይመለከታቸውን በማዋረድ ነው የኖሩት። አሁን የሆነው ምንድን ነው? ይህን የሚቀለብስ ኃይል መጣ። ይህን አስምሩበት። ይህን የሚቀለብስ በፊት ያሉት ሰዎች ፕሮቴስታንቶቹም ኦርቶዶክሶቹም ምላሽ የሚሰጧቸው በመጽሐፍ ቅዱስ ነበር። ክርክሩ የእስላሙ ኡስታዝ ይመጣል፣ የእስላሙ ተናጋሪ ይመጣል፣ ክርስቲያኑ ይመጣል። ክርክሩ በመጽሐፍ ቅዱስ ነው። ይሄኛው የማያምንበትን መጽሐፍ ቅዱስ ይዞ ነው የሚከራከረው። ክርስቲያኑ ደግሞ መከራ የሚያየው የሚያምንበትን መጽሐፍ ቅዱስ ለማያምንበት ሰው ለማስረዳት ነው። ስላሴ አንዱኑ ሶስት፣ እማያገባው ኢየሱስ ክርስቶስ አምላክ ይሁን ሰው፣ የማይገባው ያልተጠመቀ ጉዳዩ የማይመለከተው ታቦት ምን ይሁን ምን እማያውቅ፣ ስለ ጸበል ምንነት እማያቅ እሱ ያለው ሼክ እኔ ያለኝ ካህን። ስለ ካህኔ ስለ ክህነት የማያቅ ስለ ቅዳሴና ስለ አዛን አዛኑን እንጂ ቅዳሴው የማያገባው የማይመለከተው ኤክስፐርት ሆኖ መጥቶ በራሴ ሜዳ ላይ በራሴ መጫወቻ የግብ ክልል ላይ በራሴው መጽሐፍ ቅዱስ የማያምንበትን መጥቶ ይከራከራል ማለት ነው። በፊት የነበረው ይሄ ነበር። ምንድን ነው አሁን ለውጥ ያመጣው? ምንም የመጣ ለውጥ የለም። ኦኬ እናንተ የማታምኑበትን መጽሐፍ ቅዱስ ይዛችሁ መታችሁ፣ እኔ አምላክ የምለውን ከሶስቱ አካል አንዱ አካል እግዚአብሔር ወልድ፣ አብ ወልድ መንፈስ ቅዱስ የምለውን ሥላሴ እንዲህ ካዋረዳችሁ፣ ቤተ ክርስቲያኔን ካዋረዳችሁ፣ ታቦት ካዋረዳችሁ፣ እመቤታችንን በዚህ መጠን ካዋረዳችሁ ከሰደባችሁ፣ ቅዱሳንን ከሰደባችሁ መጽሐፍ ቅዱስን ካዋረዳችሁ ከሰደባችሁ፣ ኦኬ፣ እኛ ደግሞ እንነጋገር አሉ፣ እና በቁርአኑ እንነጋገር፣ በሀዲሱ እንነጋገር ብለው የተለየ ነገር የመጣው አለ የለም። እነሱ እዚህ መቶ ሙሴ እንዲህ አድርጓል፣ ሰለሞን እንደዚህ አድርጓል፣ ምንትሴ እንዲዚህ አድርጓል ሲሉ፣ ኦኬ መሐመድ እንዲህ አድርጓል፣ ቁርአን እንዲህ ይላል፣ ሀዲሱ እንዲህ ይላል፣ እንደዚህ እንደዚህ ተብሏል፣ ይኸው ቁርአን ላይ እንዲህ ተብሏል። ይሄንን አስረዳኝ። ይሄኛው ላንተ አይገባም፣ ይሄኛው ላንተ እንዴት ገባ? እሱ እኔ የምነግረው የቁርአን ጥቅስ የቁርአን አንቀጽ አያው ለእኔ አይገባኝም። እሱ ግን የእኔን መጽሐፍ ቅዱስ የማያምንበትን አንብቦ ሲተረጉምልኝ ይገባዋል። እንዲህ አይነት ጨዋታ የለም። በመጀመሪያ ንጽጽር የሚባል ክርክር የሚባል ነገር አልመጣም። የቀደሙቱ ሙስሊሞች የቀደሙት እስላሞች ይህን አላደረጉ፣ የቀደሙት ይህን አላደረጉ። ያመጡት ራሳቸው ናቸው፣ የመጡት ራሳቸው ናቸው። የእኔ አምላክ ሲሰደብ፣ የእኔ እግዚአብሔር ሲሰደብ፣ የእኔ እምነት ሲሰደብ፣ የእኔ መጽሐፍ ቅዱስ ሲሰደብ፣ የእኔ ቅዱሳን ሲሰደቡ፣ የእኔ ባህል፣ የኔ አመለካከት፣ የኔ ሃይማኖት ሲሰደብ፣ ሲዋረድ፣ በማያምን ሰው ሲዘቅጥ፣ ጸጥ እንድል መፈለግ ይሄ ትክክል አይደለም። እስላም የሆናችሁ ፍረዱ፣ ሼህ የሆናችሁ ፍረዱ፣ ኡስታዝ የሆናችሁ ፍረዱ። ፍረዱ መቶ አንድ ሰው የኔን ሃይማኖት የኔን አምላኬ የምለውን ነብይ ካለ እኔ ደግሞ ነብዬ የሚለውን አይደለም ወንጀለኛ ነው ብዬ ካልኩኝ ማስረጃ አምጣ ስባል ይሄው ማስረጃ ይሄው ማስረጃ ከየት ከቁራን አይ የሚተረጎመው እንደዚህ አይደለም። እና ይሄንን እኔ እኔ እንዲህ አይተረጎምም እንዲህ ለማለት የበለው እንዲህ ነው። የዚህ መልስ የምታገኘው እዚህ ነው እያልኩት አይ እዚህ ጋር ነው ያለው ብለህ ስትያዝ የያዙኝ ጨርቄን ማቄን ይሄ አይቻልም። ትክክል አይደለም፣ ትክክል አይደለም። የጀመራችሁት እናንተ ናችሁ፣ ያመጣችሁት እናንተ ናችሁ። አንተ መሐመድን እንደ ነፍስ ስትወድ እንደ እንትን ስትወድ ስታከብር፣ እኔ ማድረግ ያለብኝ መብቱ ነው፣ መውደድ መብቱ ነው፣ ማክበር መብቱ ነው። የቀደመው ኢትዮጵያዊ ይሄ ነው። ሲሰራ የነበረው ምንድን ነው ው በአንድ ቤት አንድ እስላም እና አንድ ክርስቲያን አብረው ይኖራሉ። ሁለቱም አብረው ጾማቸውን ይጾማሉ። የእስላሙ እስላም አባትና ልጅ እንደዚህ ሆኖ የሚኖሩ አሉ። ባልና ሚስት እንደዚህ ሆኖ ይኖሩ አሉ። ዘመዳማቾች አሉ። ሃይማኖት ችግር ሆኖ በኢትዮጵያውያን መካከል ጥያቄ አንስቶ አያውቅም። ወያኔ ያመጣችው ወያኔ ያመጣችው ከሳውዲ አረቢያ ኢምፖርት አድርጋ ከሊባኖስ ኢምፖርት አድርጋ ያስገባችው የወሃቢያ እስላም ግን ነገሮችን በሙሉ በጠበጠና እንትን አደረገ ማለት ነው። አንድ ማወቅ ያለባችሁን ነገር እመለሳለሁ። ስለ እፎ ይመለሳለሁ። ስለ እፎ ይመለሳለሁ። የሀበሻ እስልምና ጥንታዊ የሀበሻ እስልምና የሚባለው በአቢሲኒያ የገባው የሚባለው ነው። በአክሱም በአማራው ሥርወ መንግሥት የነበሩት ናቸው የታደጉት የተቀበሉት የኦርቶዶክስ ካህናት፣ የኦርቶዶክስ መነኮሳት፣ የኦርቶዶክስ ቀሳውስት ናቸው የእስልምናን ሃይማኖት ከመጥፋት ከመካ መዲና ሸሽቶ የመጣውን አሳልፈ ስጠን ሲባል አንሰጥም የፈለጉትን ማምለክ ይችላሉ ብሎ የተቀበላቸው የአክሱም የአክሱም ኦርቶዶክሳውያን በኢትዮጵያ መንግስት በአቢሲኒያው መንግስት የመጣውን። የእስልምና እምነት ተቀባይነት በምድር ላይ ያገኘው በኢትዮጵያ ነው። በአክሱም በሰሜን ኢትዮጵያ ነው። የተስፋፋውም በአማራና በትግሬ ነው። በዛ የገባውና የተስፋፋው የቀድሞ የመጀመሪያው እስልምና ፈቃድ ስላገኘ ተቀባይነት ስላገኘ በሌሎቹም የሀገሪቱ ክፍል ለመስፋፋት በቅቷል ማለት ነው። የመሐመድ ባልደረቦች የነበሩ አስራ ስድስት ዓመታት በሙሉ በአቢሲኒያ ሲቀመጡ በህዝቡ በአማራ በጎ ፈቃድ የሰበኩትና ያሰራጩት እምነት ነው እስልምና። ማለት ይሄ ነጃሺ የሚባል ንጉስ ምናምን እሱ ተረት እሱን ተረት ተውት። በኢትዮጵያ የነገስታት ታሪክ ውስጥ ነጃሽ የሚባል ንጉሥ የለም። አገረ ገዢ የነበረ ነጋሽ የሚባል ሰው የነበረ አለቀ እሱ ጋር የቀመ እንደውም ስልምናውን ሲቀበል ነጋሽን የሸሸችው ማርያም ተብሎ በትግራይ ውስጥ ታገኙታላችሁ። ንጉስ የሚባል የለም። ይህንንም እነሱ ንጉስ ብለው ማቅረብ ይችላሉ፣ መብታቸው ነው። በኢትዮጵያ ታሪክ ውስጥ ግን የእስልምና ንጉስ ነጃሽ የሚባል የለም። በጩኸት በእሪታ የሚቀርብ ነገር አይደለም። በኋለኛው ዘመን መጥቶ የኢትዮጵያን ነገስታት በማሳደድ በመዋጋት 15 ዓመታት ንቁሉ እረፍት የነሳው ግራኝ አህመድ የአዳሉ ነው እንጂ ከዛ በፊትም ከዛ በኋላ የእስላም ነገስታት የሉም። ይሄ ከኦርቶዶክሳዊት አንጻር ከኢትዮጵያ ታሪክ አንጻር እናነግራለን። እኛ ደግሞ አይ እንደዚህ ማለት እንችላለን ማለት መብታችሁ ነው፣ መብታችሁን ይከበራል። እውነቱ ግን ይሄ ነው የሚሆነው ማለት ነው። አስራ ስድስት ዓመታት እስልምና በኢትዮጵያ ውስጥ ሲቀመጥ የኢትዮጵያ እና የኢትዮጵያ ቤተክርስቲያን ምንም ክፉ ነገር እንዳይደርስባቸው ምንም ነገር እንዳያገኛቸው ብላ የተቀበለቻቸው። አሁን በኋላ ላይ ለምን አሁን ያለው የወሃቢያ እስላም ለምን የኢትዮጵያ ቤተክርስቲያን የምን ኦርቶዶክስን እንደሚያሳድድ ወደ ኋላ እመጣላችኋለሁ። ለምን እንደሚያሳድዳል የተያያዘው ከዚህ ጋር ስለሆነ ኢትዮጵያ ቤተክርስቲያን መጀመሪያ የተቀበለቻቸው የመሐመድን መልእክተኞች ቤተሰቦች ለምን ለምን ተቀበላችሁ? ተብሎ እንዴት የኢትዮጵያ ቤተክርስቲያን ጥርስ እንደተነከሰባት እና አሁን ባለው ጽንፈኛ የዋሃቢ እስላም በኩል የኢትዮጵያ ቤተክርስቲያን ፍዳዋን እንደምትበላ ወደኋላ እንመጣበታለን ማለት ነው። ያ እንግዲህ ኦርጂናሉ እስልምና ነው። ኦርጂናሉ እስልምና ነው። በእነሱም ይላሉ አሁን የአማራ እስላሞች ትክክለኞቹ የአማራ እስላሞች ያልተበረዘ ያልተደለዘ የሌሎቹን እምነት አክብሮና ወዶ የነሱንም ጥበቃ በመሻት የመጣው ያ የቀደመው እስልምና ነው፣ በአማራዎች ዘንድ የቀረው ማለት ነው። ይሄ የባሌን ጫካ የሐረርጌን ጫካ የጅማን ጫካ መንጥሮ ኦሮሞውን አስልሞ እስላም ያደረገው ሙፍቲ ጀምሮ እንዴት እንደተበቀሏቸው እንዴት አፈር ከድሜ እንዳበሏቸው እናያለን። የአማራ እስላም በወለጋ ውስጥ እንዴት እንደታረደ እናያለን። ጫካ መንጥረው እስልምና እንዲቀበሉ ያደረ